ሰላሙአለይኩም ወራሕመቱላሂ ወበረካቱ፣ ውድና ትከበራችሁ ወደ ቻናላይ ቤተሰቦች እንዴት ናችሁ? ሰላም አልሓምድሊላሂ በያላችሁበት የአላህ ረሕመት ዝነት ይለያችሁ። ወዳችሁ ፈይዳችሁ ለምትከታተሉኝ ተዛም ላ ኸይር። አላህ ሱብሓነሁ ወተዓላ ለሞቱት ቤተሰቦቻችን ጀነት ፍርደውስ ይወፍቅልን፣ ለታመሙት አፈያቸውን፣ ለተቸገሩት አላህ ይረዝቃቸው ላጡት በተጨነቁበት ሁሉ አላህ ፈረጃውን ቅርብ ያደርግልን። ዓለም እስከ ዓለም ያለ ጦርነትን ያጥፋልን። በየትኛውም ሀገር በኢትዮጵያ፣ በሱዳን፣ በማንኛውም ሀገር ጦርነት ያለበትን ሀገር አላህ ስብሀንሁ ካለ ረህመቱን እዝነቱን ያንጣልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬ ሰላጣ አፍቃሪዎች ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶቼ የምታምር ሰላጣ ይዤ ብቅ ብያለሁ። ነው ሰላጣ አፍቃሪዎች ነው፣ እንብላ። ማሻአላህ ማሻአላህ በሉ። በጣም ምታምር ሰላጣ ናት። እያት የመጣሁት እንግዲህ እናንተም ደግሞ ሰብስክራይብ ላይክ ሼር ያደረጋቸው አበረታት አበረታቱ ምላለሁ ውዶቼ። እሺ ሴት ስራ ጅዳ፣ መካ ስራ፣ የጀማዓ ስራ ካለ ይሄ አዲስም የነባርተኛም እንደውም የባህርተኛም ከሰማችሁ ስራ የሰማችሁ ዝም እንዳትሉ። የሴት ስራ ጅዳ ያላችሁ፣ መካ ያላችሁ ስራ ፈልጉ። አንድ ሰው ስራ ፍቶ ይቀመጥ? ወላሂ ስራ ፈልጉ። ያስገባ ሰው ልክ ብር እንደሰጠ ያህል ይቆጠራል። ምክንያቱም በአሁኑ ሰዓት ከዛ ስራ የማይጠይቅ ሰው የማያለቅስ ሰው የለምና፣ እስቲ ሁላችሁም ችን ቪዲዮ የሰማችሁ ሁላችሁም ስራ ፈልጉ። እንደውም ደግሞ ጅዳ አየር ሰፋ ሽሮ በርበሬ መግዛት የምትፈልጉ ምርጥ ሽሮና በርበሬ አለ ዘዙ ማለት ነው። ቁጥር አስቀምጣለሁ። አላህ ሀገራችንንም ሰላሙን፣ አንድነትን፣ ፍቅሩን ያንጣልን። ዘረኝነት የዘረኝነትን በሽታ አላህ ያጥፋልን፣ አላህ ያጥፋልን የዘረኝነትን በሽታ እንደገና ደግሞ ሀገራችን አሁን የህዱ በሽታ ገብቷል። ያለው ያጣው ሀብታሙ ድሀውን በቃ መሄድ ዱባይ ሳውዲ። ሀገራችን ላይ አሁን ጦርነት ብቻ ሳይሆን ህዱ የሚል በሽታ ገብቷል እና ሀገራችን ላይ ሰላሙን አንድነቱን ፍቅሩን ያንጣልን፣ በሀገር ላይ መረጋጋትን ያንጣልን። ሁላችንም ደዋን እንደራረግ እና እኔንም ደግሞ አበረታቶኝ ሸር እያደረጋችሁ አበረታትሁኝ ማለት ነው ውዶች። ለሀገራችንን ሰላሙን አንድነት ፈቅሮን ያንጣልን፣ እዝነቱን ያንጣልን የአረብ ስለዚህ ውዶች ሁላችሁም ሸር ሸር ሸር እያደረጋችሁ አበረታትሁኝ። ቅንነት ለራስ ነው። አሳድጉኝ ማለት ነው።